እንዲህ እንደ ዛሬ በዳንኪራ ምሽግ የማለለ ልቤ ደቆ ሳይሰባበር ጥንቱን ካምላኬ ቤት በሚጣፍጥ ፍቅር አገለግል ነበር። ጠብቄ ያኖርኩት ድንገት ቢደረመስ ተስፋ ሰገነቴ መለመን መጠበቅ መጥናት ቢጨርሰው ሰላላ ጉልበቴ ጌታዬን በድፍረት ጊዜ የሰፈርኩለት ህመሜን አስልቼ የዘገየለታ አነሳዋት ጌጤን ነጠላይን ትቼ ወዴት እንደ ሸሸ ከማን እንደ ሸሸ ባያውቅም ጠንቅቆ መዘርጋት ያመመው ተስፋ ቢስ መዳፌ ጨበጠ ብርጭቆ ለዘገየ መልሴ የህመሜ ካሳ መሸሽ ቢመስለኝም ያስታበየኝ ብርታት ከቤቴ ስወጣ አልተከተለኝም። የመኖር አቅሜን ዳንኪራ ስር ጥዬ የምለማመነው በትላንቴ ችሎት ከገዛ ራሴ ጋር እንዳልሞገት ነው። ነፍሴ ተይ ነፍሴ ተይ ካጀብል ደማመቅ እንዲህ ነበርሽ እኮ ብለሻ አትሞግቺኝ። አታላይ ስጋዬ ውበት ሲያደላድል እረስቶሻላንቺኝ ሀቅ የተነፈገ የጥያቄሽ ቁስል ቢጠዘጥዘኝም የእረፍትሽን ስፍራ የምጠቁምበት ምልክቴል ለቅዳሴው ጸሎት ዘውትር እንዳልተጋ በአደባባይ ቆሜ ስምህን እንዳልጠራ ተሰነካክዬ ወድቅ ያለውና እርዳኛ ማኑኤል በሃይማኖት ልጽና። ምግብ ማብላት ይመስለኛል። በጣም ነው ፈተና የሆነብኝ፣ በጣም ምግብ ማብላት ልጆች ይቸገራሉ ይላቸዋል። በጣም ብዙ ነገር ነው እና የምናሳልፈው እንደዚህ ሆኖ የሲፒ እናቶች ግን ጀግና እናቶች ናችሁ፣ ጠንካራ እናቶች ነን እና ባለፈው ደግሞ የቤት ኪራይ መክፈል ስላልቻልኩ ልቀይር ነው ብያችሁ ነበር። አሁንም ውድ ቤተሰቦች ይሄ ቪዲዮ የሚታዩ ቤት ካጠገባችሁ ካገኛችሁ ምንም አይነት ቤት ይሁን ደውሉልኝ፣ ስልኬን አስቀምጣለሁ ለማለት እፈልጋለሁ። ሁላችሁም የሰው ልጅ በሙሉ በጣም አመሰግናለሁ ወዳችሁ